ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ጣት ጠቋሚ አሳባቢዎቹ አፈቀላጤዎች የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይን ያላችሁት ብሔራዊ ጥቅም በአስተሳሰብም ሆነ በድርጊት ለሀገርና ለሕዝብ የሚከፈል ዋጋ ነው። ዋጋው መስዋዕትነትንም ይጨምራል። ሀገርና ሕዝብም ካሰቡበት ደረጃ መድረስ የሚችሉት ብሔራዊ ጥቅም ሲከበር ነው። ብሔራዊ ጥቅምን የማያስከብር ሀገር ሉዓላዊነቱን ማስጠበቅ አይችልም። ህልውናውም አደጋ ላይ ይወርቃል። የብሔራዊ ደህንነት እና ጥቅም ጉዳይ የመንግስት ጉልበትን ከማፈርጠም ከግዞት ማስፋፋት አድራጊ ፈጣሪ ከመሆን ይልቅ የተፈጥሮ ሀብቶችን ከመቆጣጠር የግለሰቦችን መብት ከማፈንና ከመሳሰሉት አሉታዊ ድርጊቶቻቸው አንጻር ከተቃኘ ለሀገርም ሆነ ለህዝብ ፋይዳ አይኖረውም። ነገር ግን ብሔራዊ ደህንነት እና ጥቅም ከሀገር ዘለቄታ ህልውና ከህዝብ ፍላጎት ጋር ሲመጋገብ ኢትዮጵያ ድሃ ሀገር ነች። ድሃ ስንል ደግሞ ሁሉንም አይነት ድህነት የምጣኔ ሀብት የተማረ ሰው የመተሳሰብ የመነጋገር የአረጋዊና የሽማግሌዎች ድሃ ነች። የትናንት ድህነታችን የዛሬ ነገን ብንሰጋ አይስወቅሰንም። ከዚህ ድህነት ለመውጣት የሚደረጉ የሊቃ ውይይቶችም ሆኑ የምሁራን ትንታኔዎች ልምጥምጥን መሰረት ያደረጉ ናቸው ወይም ድንበሬ ለምን ተነካ የሚሉ ኩርፊያን መሰረት ያደረጉ ጭቅጭቆች ናቸው። በበላይነት ስሜት ውስጥ መኖር የሚፈልጉ ስግብግቦች የሚያደርጉት ራስን የመከላከል ንትርክ ወይም ደግሞ ተበድለናል፣ ተገድለናል ታስረናል የሚሉ ከሰፊ ታሪክ ውስጥ ጥቁር ነጥብ ብቻ የሚታያቸው አፈቀላጤዎች የሸንጎ ውሎ ነው። ፍጹም ምንም ስህተት አልሰራውም የሚሉ ግብዞች በሌላ ወገን ራስን የመከላከል ክርክር ይሆናል። ይህ እርስ በርስ ጦርነት፣ ሀገራችን ውስጥ ምንም የማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበር፣ የሃይማኖት ኮምፕሌንት ነበር። እንደዚህ ዘመን ግን ማህበራዊ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት ፍራግመንቴሽን ኦፍ ኤቭሪ አስፔክት ኦፍ አር ሶሳይቲ አር ሪሊጂስ ኢንስቲቱሽንስ አር ስቴት ኢንስቲቱሽንስ አር ካልቸራል ኢንስቲቱሽንስ ፍርትስክታቸው የወጣበት ዋጋ ያጡበት የተወረዱበት ሕዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ፣ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናል ማለት ነው። ይህ ስለሆነ ጦርነትን ማስቆም ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብኝ ብዬ አስባለሁ። የመጀመሪያው we must silence the guns አሁን በኦሮሚያና በአማራ በቤኒሻንጉል እየተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ። ቆመው ግን አሁን ሊፈነዳ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛውም ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ተበክላል። ጊዜ ላይ ሰላም ለማምጣት እንረባረብ። ሀገራችንን ለመታደግ ህዝባችን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በፀረአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ፣ ከእንግዲህ በኋላ የሚመጣው ችግር በሽግግር በቋፍ ላይ እንዳለን ይታያል። ከዚህ በኋላ የሚመጣው ችግር እንዳይጨናገፍ እንዳይጠለፍ ከአሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮ እና ከዘመነ ካሴ ጋር በትግል ትግል ትግል ጉዳይ አልስማማም ከአቶ ገዱ እና ከደብረ ከደብረ ጽዮን ጋር ከዚህ በፊት የሄሬካ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆሞ ስንተካተክ ነበር። ከልደቱ ጋር ከቴድሮስ ጋር በፌደራል ጉዳይ ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆን ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሻገሻቸው የሀገር መፍረስ የተቋም መዳከም ያንገሻገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ሕዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ሕዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን ኢትዮጵያዊነት ትናንትን ወይም የኛ አይደለም ብለው የፈረጁትን ታሪክ ከስሩ ለማጥፋት የሚታትሩ ትጉሃን ትናንትን መለኮታዊ ድባብ ለማልበስ የሚፍጨረጨሩ ግብዞች መሀል ያለ የማንነት የትንቅንቅ ሜዳ ሆኗል ሀገራዊ ጉዳዮችን ለመፍታት እንደ መሪ ሀሳብ አድርገን የሚቀርቡ ሀሳቦች ከመነጋገሪያነት ይልቅ ማደናገሪያነታቸው ያመዝናል ብቃታቸው በጭብጨባ የተደፈነ ሰዎች የድልና የፍትህ አምጪ ይሆናሉ ብሎ ማሰብ ዘበት ነው። በአሁንና በዛሬ ለዛሬ የፖለቲካ ስኬት የሚደረጉ ውይይቶች አድሮም ቃሪያ ስለመሆናቸው ብዙ ተምረናል፣ አይተናል፣ ሰምተናል። የውይይቶቹ አላማና ይዘት ከጠቋሚ እጣቶችና ከጠቋሚ አካላቶች ነጻ እስካልወጡ ድረስ መፍትሄ የማምጣት አቅማቸው ልል ብቻ ሳይሆን የማይሳካ መሆኑ ሳይታለም የተፈታ ነው። በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ኃላፊነት ላይ የሚሰማራው ዜጋ ሀገርን ከሚጎዱ ድርጊቶች ይቆጠባል። የመጀመሪያው የህግ የበላይነትን ማክበር ነው። ህግ የሚያከብር ማንኛውም ዜጋ በተሰማራበት መስኮች ግዴታውን በሚገባ እየተወጣ መብቱን የማስከበር ኃላፊነትም አለበት። የህዝብ ማህበራዊ እሴቶችን ማክበር የሀገር ሀብትን አለማባከን፣ ህዝብን ለችግር ከሚዳርጉ ችግሮች መቆጠብ፣ ሌብነትና ዘረፋ ውስጥ አለመገኘት፣ ስልጣንን በህጉ መሰረት ብቻ መጠቀም፣ አርአያ መሆን፣ አጓጉል ድርጊቶችን መጠየፍ ብቻ ሳይሆን እንዲመክኑ ማድረግ፣ በሙስና ውስጥ የተዘፈቁ የመንግስት ሹማምንትን መግለጥ፣ ሀገር እየዘረፈ በአቋራጭ ለመክበር የሚሯራጠውን ማስታገስና የመሳሰሉትን አኩሪ ተግባራት መፈጸም ጠቃሚ ይሆናል። የብሔራዊ ደህንነት የሚጠበቀው ከውጭ የሚቃጣን ጥቃትን በመከላከል ብቻ ሳይሆን በሀገር ውስጥም የሚፈጸሙ ብልሹ አሰራሮችን፣ ህገወጥነቶችን ዋጋ ማሳጣት ሲቻል ጭምር ነው። በህዝብ መካከል ኢፍታዊነትን የሚያነክሱና የሚያስቆጡትን አደብ ማስገዛት በትላንት ጉዳይ አብዝቶ ከመመሰጥ አብዝቶ ከመመሰጥ ዛር ከገባንበት ለመውጣት በህብረት መነሳት ሲቻል ብቻ ነው። ሀገራት እንደ ነባራዊ ሁኔታቸውና በየወቅቱ እንደሚያጋጥማቸው ችግር የብሔራዊ ጥቅም አጀንዳን ይቀርጻሉ። ይህ ብሔራዊ አጀንዳ ምንነትና አስፈላጊነት ባገኙት አጋጣሚ ሁሉ መረጃ ይሰጣሉ። ህዝብ ዘንድ ቅቡል እንዲሆን ተግባቦትንም ይፈጥራሉ። የብሔራዊ ጥቅም ሲነሳ ሀገሪቱ ከጎረቤት አገር ጀምራ የተለያዩ ሀገሮችም ስታቆራረጥ ዲፕሎማሲዋ የህዝብ ፍላጎት ላይ የተቃኝ መሆን አለበት። መንግስታት በሚያደርጓቸው ዲፕሎማሲያዊ ግንኙነቶች በርካታ ውጣውረዶች መኖራቸው እውን ቢሆንም ማንም መንግስት በሀገሩ ህዝብ ተጠያቂነት ስላለበት በተቻለ መጠን ብሔራዊ ጥቅምን መጉዳት የለበትም። በሀገር ውስጥም ሆነ በዓለም አቀፍ ሁኔታ አንቱ የተባሉ ዲፕሎማቶችን ያፈራችው ሀገር እነዚህን ልምድ ያካበቱ ዜጎችን መጠቀም ግድ ይላታል። ይህ ሲሆን ዲፕሎማሲው በፖለቲካ በኢኮኖሚና በማህበራዊ ዘርፎች ትልቅ ፋይዳ ይኖረዋል፣ ብሔራዊ ጥቅምን ያጎለብታል፣ በህዝብና በመንግስት መካከል ጤናማ ግንኙነት እንዲፈጠር ያደርጋል። በሀገሪቱ ጥሪት ተምረው በርካታ ግዴታዎችን የተወጡ ልምድ ያላቸው ዜጎችን ማንገዋለል ኪሳራ መሆኑ መታወቅ ይኖርበታል። ወጣት ዲፕሎማቶችን ኮትኩቶ ለማሳደግ ከፍተኛ ጠቀሜታ እንዳላቸው መገንዘብም ተገቢ ነው። ኢትዮጵያን በዓለም አቀፍ ደረጃ የነበራትን ስም ጎድሎ የሚያደርጉ የተለያዩ እንቅፋቶች ይታያሉ። በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ይህ አንዳንድ አውራ ዘለል አማተር ፖለቲከኞች እንደሚያምሩት ሳይሆን ኢትዮጵያ የተከበረች ሀገር ናት በዓለም መድረክ ላይ በዚያ ምልክ በብዙ አገር አለም አቀፍ ጉዳዮች ላይ እንድትሳተፍ የምትፈለግ ሀገር ናት። የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። ቅድም ባልኩት መንገድ ነው። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም። ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ አባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት። ኢትዮጵያ በቅርቡ ብራዚል ላይ የሚኒስትሮች ስብሰባ ነበር፣ ብሬክስ በሚመለከት እዛው ውስጥ ጠንከር ያሉ ሀሳቦች ካላቸው እና ባካቸው የን ጉዳይ ቤት ተውልን ብታናግሩን ከሚባሉ ሀገሮች አንዷ ኢትዮጵያ ናት። እኔ አልሄድኩም፣ ሄደው ውጭ ጉዳይ ሚኒስትሩ ነው። ግን ጠንከር ያለው አቋም ስለነበረን ወደ እኔ ሽምግልና የሚልኩ ሰዎች በዚህ ጉዳይ ብትለሳለሱ ይህም ብትተው ይህም ብትፈቅዱ የሚሉ ሀገራት መልእክት ልከውብኛል። ለፖለቲካ ምህዳር መጣበብ፣ የሰብአዊ መብት አያያዝ፣ የዜጎች ያልተመለሱ ጥያቄዎች መብዛት፣ ግልጽነትና ተጠያቂነት አለመኖር፣ የህግ የበላይነት አለመከበር እንዲሁም እንደ ሰደድ እሳት የተዛመተን ሙስና ማቆሚያ ማጣት የመሳሰሉት የዚህች ሀገር ህዝብ ሮሮ ናቸው። ሀገሪቱ ግማሽ ጎፍሬ ግማሽ ልጩ ሆና በአደባባይ ስትታይ የምታጣቸው ጥቅሞች በርካቶች ናቸው። የሀገር ገጽታን አስተካክሎ እራስን ለገበያ ማቅረብ ሲገባ መሸፋፈንን ምን አመጣው? ኢትዮጵያ በቱሪዝም መስህቦቿ በአፍሪካ ተደናቂ ሆና ሳለ ለምን ጎብኚዎችን መሰባቃታት? ወይስ በዘለማዳዊ አሰራር ተተብትቦ ተአምር መጠበቅ ይሻላል? ብሔራዊ ጥቅሞችን የሚያሳጡ አጉል ድርጊቶችን ማስወገድ አሊያም በየነጋ ሊመሻል ድብርት ውስጥ መመሸግ ምርጫዊኛ ነው። ለአሁኑ አበቃ ነው። በያላችሁበት መልካም ቀን ተሰነባበት ነው